ከቤት ኪራይ ጋር በተያያዘ መንግስት አዲስ ውሳኔ አስተላልፎ ተግባራዊ ማድረግ ጀምሯል። በዚህ ውሳኔ መሰረት ቤት አከራዮች ቤታቸውን ለንግድ ቤትነት ለማከራየት ፈቃድ ማውጣት ያስፈልጋቸዋል። በዚህ አሰራር ምክንያት አከራዮች ቤታቸውን ማፍረስ መጀመራቸውን በተመለከተ ዝርዝር መረጃ ይዘናል። ሰላም ቤተሰቦቻችን፣ መረጃዎቹን የት አገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁ ጠብቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት የመኖሪያ ቤቶችንና የንግድ ቤቶችን ሙሉ ለሙሉ ለመለየት የወሰነ ይመስላል። መንግስት አዲስ ተግባራዊ ማድረግ በጀመረው አሰራር መሰረት መኖሪያ ቤቶችን ማከራየት የሚቻለው ለመኖሪያ ቤትነት ብቻ መሆኑን አሳውቋል። የመኖሪያ ቤቶቹን ለንግድ ቤትነት ለማከራየት ደግሞ ለቤቱ የሊዝውን ለውጥ ማድረግ አስፈላጊ መሆኑ ታውቋል። የሊዝውን ለውጥ ለማድረግ ደግሞ ከመቶ ሺዎች እስከ ሚሊዮኖች ብር ክፍያ መክፈል ያስፈልጋል ተብሏል። የገንዘቡ መጠን የሚወሰነው ንብረቱ ባለው ስፋት መሰረት መሆኑን ያገኘ ነው መረጃ ያሳያል። አንዳንዶች ከአንድ የመኖሪያ ቤት 30 በመቶን ለንግድ ቤትነት ማከራየት ይቻላል ቢሉም በመንግስት በኩል በጉዳዩ ላይ ምንም በይፋ የተባለ ነገር የለም። የመኖሪያ ቤቶች ለንግድ ቤትነት መከራየታቸውን በተመለከተ የቀበሌ ሰራተኞች ቁጥጥር ማድረግ ጀምረዋል። የመኖሪያ ቤታቸውን ለንግድ ቤት ያከራዩ ሰዎች ቅጣት እየተጣለባቸው እንደሚገኝ አውቀናል። ነዋሪዎች በሶስት ቀናት ውስጥ 45 ሺህ ብር ቅጣት እንዲከፍሉ ማስጠንቀቂያ ተሰጥቷቸዋል። በአዲስ አበባ ከተማ የመኖሪያ ቤቶቻቸው ለንግ የንግድ ስራ አውለዋል የተባሉ ነዋሪዎች በሶስት ቀናት ገደብ ውስጥ እስከ 45 ሺህ ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተናግረዋል። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝውን ለውጥ ለማድረግ ከመቶ ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በመዲናዋ በሚገኙት በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶ እና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሷቸው አረጋ ያጋጥማል በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የአካባቢው ነዋሪዎች ገልጸዋል። በአቃቂ ቃሊቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፉ ረቡዕ ጀምሮ የማስጠንቀቂያ ደብዳቤ ሲሰጡ እንደነበር ገልጸዋል። በማስጠንቀቂያ ደብዳቤው መሰረት ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለማዋል እንደሆነ ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል ማረጋገጥ መቻሉን ያትታል። ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉት ሶስት የስራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም ደግሞ የንግድ ፍቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡም ቀነ ገደብ ያስቀምጣል። ይህን መሰል የሶስት ቀናት የማሳወቂያ ጊዜ በነፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠል መለቀቁን አንድ የክፍለ ከተማው ኃላፊ አረጋግጠዋል። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎችም ክፍለ ከተሞች እየተተገበረ ያለ መሆኑን ኃላፊው ተናግረዋል። ከአቃቂ ቃሊቲ የክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽህፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። ይህንን በማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚ ወሰድባቸው ያስጠነቅቃል። ስማቸው እንዳይጠቀስ የጠየቁ አንድ የአቃቂ ቃሊት ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነውን ቤት ለንግድ በማዋላቸው ምክንያት በሶስት ቀናት ውስጥ 450 ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ተናግረዋል። ነዋሪው የቅጣት መጠኑ የተገለጸላቸው ከመኖሪያ ቤትነት ወደ ንግድ ለሚደረገው የአገልግሎት ለውጥ የተጠየቁትን በሚሊዮን ብር የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚገልጽ ደብዳቤ ከተቀበሉ በኋላ እንደሆነ አስረድተዋል። በደብዳቤ አገልግሎት ለውጥ ማድረግ የማንፈልግ በመሆኑ ቅጣት በመክፈል ንግድ ለማቆም ተስማምተናል፣ ይላል ደብዳቤው። የተዘጋጀው በአቃቂ ቃልቲ ክፍለ ከተማ አስተዳደር በመሬት ልማትና አስተዳደር ቅርንጫፍ ጽህፈት ቤት የወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክቶሬት መሆኑን በግልጽ ተመላክቷል። በዚሁ ደብዳቤ ላይ ነዋሪው ለመኖሪያ የተፈቀደላቸውን ካርታ ወይም የይዞታ ማረጋገጫ ለንግድ እየተጠቀሙበት እንደሆነ የሚገልጽ አረፍተ ነገር ተካቷል። ነዋሪው ያለ ፈቃድ የሰሩበትን ቅጣት ከፍለው በተፈቀደላቸው አ አገልግሎት ብቻ የሚገለገሉ መሆኑን በፊርማቸው እንዲያረጋግጡም ደብዳቤው ያስገድዳል። ተመሳሳይ ደብዳቤ ባለፈው ሐሙስ የተቀበሉ ሌላ የአካባቢው ነዋሪ አገልግሎት ለመለወጥ የተጠየቁት 4.5 ሚሊዮን ብር ከአቅማቸው በላይ መሆኑን ይገልጻሉ። በመኖሪያ ቤታቸው ካሬ ሜትር ልክ የተሰላው የገንዘብ መጠን በአካባቢያቸው በቅርቡ ከተካሄደ የሊዝ ጨረታ ዋጋ በላይ መሆኑን ያስረዳሉ። በሊዝ ጨረታ አዲስ ቦታ ልግዛ ብትል እንኳን በካሬ ሜትር ይህንን ያህል አይጠየቅበትም የሚሉት ነዋሪው አገልግሎት ለውጥም ሆነ ለቅጣት የተጠየቀው ቅጣት የነዋሪዎችን አቅም ያገናዘበ እንዳልሆነ አብራርተዋል ብዙ ቤተሰብ ታስተዳድራለ፣ ግብር ትከፍላለ አራት አምስት ሰራተኛ አለ በሶስት ቀን መጠ ክፈል ማለት ይሄ በጣም ለመግለጽ የሚቸግር ሁኔታ ነው ሲሉ ነዋሪው ስሜታቸውን አጋርተዋል የተሰጣቸው ቀነ ገደብ የደረሰባቸው የአካባቢው ነዋሪዎች በሰሚሰሚ ሰሚ የሰሙትን መረጃ ይዘው የንግድ ቤቶቻቸውን ማፍረስ መጀመራቸውን ተናግረዋል ያልተረጋገጠው መረጃ እያንዳንዱ ነዋሪ የይዞታውን 30 በመቶ ለ ንግድ አገልግሎት ማዋል ይችላል የሚል እንደሆነ የሚገልጹት ነዋሪዎቹ የንግድ ቤታቸውን በዚሁ መልኩ ለማስተካከል እየሞከሩ እንደሆነ አስረድተዋል። የነዋሪዎችን አቤቱታና ቅሬታ በተመለከተ ጉዳዩ ከሚመለከታቸው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊዎች ምላሽና ዝርዝር መረጃ ለማግኘት የተደረገው ሙከራ ሳይሳካ ቀርተዋል።